ሰላም በምለ አለም የምትገኙ የጓደኛ የጓደኛሞች ፈርኒቸር ተከታታዮች በያላችሁበት ሰላማችሁ። ዛሬ ዛሬ እጅግ ውብ የሆነ ቃ ዤላችሁ መጥቻለሁ። እዚህ ጋር አራት ተከፋሽ ቁምሳጥን ነው። በላምኔት ኤሚዲኤፍ ወይም በለበሰ ኤሚዲኤፍ የተሰራ ነው። ከስር ከውስጥ መሳቢያ ሁለት መሳቢያዎች አሉት። እንደዚህ አውቶማቲክ የሆኑ ውብ ተደርጎ ተሰርቷል። እንደዚሁም የልብስ መደርደሪያና መስቃ ያለው ማለት ነው። ከላይም እንደዚሁ አውቶማቲክ የሆነ በሮች አሉት። እዚህ ጋር የምትመለከቱት ደግሞ እንደዚሁ ሁለት መሳቢያ አለው። በጣም ውብ ተደርጎ የተሰራ እንዲሁም የሚስጥር ኪስ ደግሞ ተደርጎለታል ማለት ነው። እንደዚህ በምትመለከቷት ሁኔታ የሚስጥር ኪሷን ለራሱ ለባለቤቱ እንጂ ለሌላው አትለይም። እንዲሁም ደግሞ እዚህ ጋር መደርደሪያዎች አሉ፣ የልብስ መስቀያዎችም ከጎኑ አለ። ከላይ ደግሞ የኮንፈርት ማስቀመጫዎች አሉት ማለት ነው። እጅግ ውብ ተደርጎ በላምኔት ኤምዲኤፍ የተሰራ ነው። እነዚህን ውብ እቃዎች እንግዲህ ጓደኛሞች ፈርኒቸር ላይ ያገኛሉ። እዘዙን በ0919 መካነ ሰላም ከተማ እንገኛለን። እዚህ ጋር ደግሞ በጣም ግርማ ሞገስ ያለው ኤል ኪችን ነው። በጣም ውብ ተደርጎ ነው ይሄ ጋ የተሰራው። እንግዲህ ሄታችን ዜባናት አርባ አገር ላይ ሁና ያዘዘችን በተደጋጋሚ ብዙ እቃዎች አዘናለች። እኛም ደግሞ በአማና እንደዚህ ውብ አድርገን ሰርተንላታል። በስራችን እንደምትደሰች ተስፋ እናደርጋለን። በጣም አውቶማቲክ የሆኑ በሮች ናቸው። አውቶማቲክ የሆኑ መሳቢያዎች ያላቸው ናቸው ማለት ነው። እንግዲህ እንደዚህ አይነት የላምኔት ኤምዲኤፍ ላይ በጣም ውብ አድርገን እየሰራ እንገኛለን። ምንም አይነት ቀለም አያስፈልገውም። ራሱ በምትፈልጉት ከረን ይሰራል። እዘዙ 0919435151 መካነ ሰላም ከተማ ጓደኛሞች ፈርኒቸር። እዚህ ጋ ደግሞ አንዳንድ ነገር ማስቀመጫ መደርደሪያ አድርገንበታል። በጣም ግርማ ሞገስ ያለው ነው። ቤት ውስጥ ሲገባ ደግሞ በሌላ ቪዲዮ የማሳያችሁ ይሆናል። እዚህ ጋር ደግሞ የምትመለከቱት በጣም ግርማ ሞገስ ያለው ባለ ሀያት ግነስ አረቢያ መጅልስ ነው። እንግዲህ ቤታችን ይህንንም አረብ አገር ላይ ሆና ነው ያዘዘችን፣ እጅግ ውብ አድርገን ሰርተንለታል። የምትመለከቷት አበባዎቹም ጨርቁም እጅግ ፍንትው ያለ ለቤት ግርማ ሞገስ የሚሰጥ ተደርጎን የተሰራት፣ እንደዚሁ ጠረጴዛም መካከል ላይ ተደርጎላታል። እስኪ ተመልከቱት ውበቱን። ይህን የመሰለ አረቢያ መጅልስ ደግሞ ቤታችሁ ላይ አድርጋችሁ አረፍ ስትሉበት ምን ያክል ምቾት እንደሚኖረው ምንም አልጠራጠርም። እንደነዚህ አይነት ውብ እቃዎች ደግሞ እያያችሁ ዝም አትበሉ። ላይክ እንዲሁም ደግሞ ቻናላችንን ሰብስክራይብ አድርጉ፣ ለሌሎችም እንጀስ ደግሞ ሸር አድርጉት ማለት ነው። እነዚህን እቃዎች እየታየ ዝም መባል አያስፈልግም። ጓደኛ ሞች ፈርኒቸር እንደነዚህ እንደነዚህ አይነት ውብ እቃዎችን እየሰራ ነው በ0919435151 ወይንም ደግሞ በ0965 0965 68 47 62 ታገኙናላችሁ። እዚህ ጋር እንደዚሁ ይሄ ደግሞ ባለ 25 ቴክነስ ነው። ከዛኛው ትንሽ ከፍ ይላል። ይሄንንም እንደዚሁ ህይወታችን አረብ ሀገር ላይ ሆና ነው የያዘዘችን። እንደዚህ ፍንትው ያለ አሰራር ነው የተሰራላት እሷ በምታዩት መንገድ። ቴክነሱ እንደምታዩት ነው። ባለ 25 ቴክነስ ነው። ከባለ 20 5 ሳንቲም ትንሽ ከፍ ይላል አንድ ክፋይ ነው ያደረግነው የውሃ ባለ ሀምስት ትክነት ስለሆነ መደገፊያውም እንደዚሁ ግርማ ሞገስ ያለው በአንደኛ ቦንዴጅ ነ የተሰራው ማለት ነው። ከኋላም ያሉት እቃዎች የእሷው ናቸው። እነዚህንም እቃዎች ደግሞ በቪዲዮ ላይ ይዘን ብቅ እንላለን። እዘዙን። እነዚህን አይነት ግርማ ሞገስ የተሞላባቸውን እቃዎች ቤታችሁን ማድመቂያ ያስፈልጋችኋል። እያንዳንዱ ሰው ለኑሮ ህይወቱን ቀለል የሚያደርግለትን የቤት እቃዎችን ያስፈልጉታል። እኛም ደግሞ የእናንተን የቤት እቃዎችን ዘና በሚል ሁኔታ እያሳየን በቪዲዮም በፎቶም እያሳየን እንደዚሁም ደግሞ ትእዛዞቻችን እንቀበላለን። እዚህ ጋር ደግሞ እንግዲህ መሀል ላይ ያለች የማዕዘን ቡፌ ነው፣ ይሄ ቲቪ ስታንድ ነው። እንዲሁም የጂፓስ ማስቀመጫ እና አንዳንድ አበባዎች ማስቀመጫ አሉት ማለት ነው። ይሄኛው ደግሞ ሜትር ከሀምሳ አልጋ ነው ውብ ተደርጎ ነው የተሰራው። እንደዚህ በምታዩት መንገድ እነዚህን እቃዎችም እህታችን አረብ ሀገር ላይ ሆና ነው እህት ሀያት ያዘዘችን። እኛም እንግዲህ ሙሉ ለሙሉ ጨራርሰን ነገ ደግሞ ቤቷ አስገብተን ደስተዋን ሙሉ እንደናደርግላታለን። እናንተም ደግሞ እንደነዚህ አይነት ውብ እቃዎችን በማዘዝ ቤቷችሁን ሙሉ ታደርጋላችሁ። በአማና እንሰራለን። የቴሌግራም ቻናል አለ። በቴሌግራም ቻናላችንም ገባ ብላችሁ ምን ለቃቸውን ስራዎች መከታተል ትችላላችሁ። እንዲሁም ደግሞ ቻናላችንን ሰብስክራይብ እና ሼር በማድረግ እይታችን ከፍ እንዲል ለሌሎች እንዲደርስ እንድታደርጉልን በአክብሮት እንጠይቃለን። ጓደኛሞቹ ፈርኒቸር የውበት መለኪያ ነው። ዋናው ነገር ደግሞ ጥራት ነው፣ ታማኝነት ነው። እኛም ደግሞ እነዚህን ምግባሮች ሳናጓድል ለአመታት ቀጥለናል።